ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን ወደ ለተ አጫጭር ዜናዎች እናልፋለን። የአፋር ክልላዊ መንግስት የህወሃት ታጣቂዎች ዛሬ ምሽት ላይ ወደ ክልሉ ገብተው ስድስት መንደሮችን በጉልበት መቆጣጠሩንና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሷል በማለት ከሰዋል የክልሉ መንግስት ማምሻውን ባወጣው መግለጫ የህወሃት ታጣቂዎች የገቡት በዞን ሁለት መጋቢ ወረዳ ቶንሳ ቀበሌ በኩል መሆኑንም ገልጧል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌ ታጣቂዎቹን ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ መግለጫው ጠቅሷል። ህወሃት ከትንኮሳ ድርጅቱ በአስቸኳይ ካልተቆጠበ የዜጎችን ደህንነት እና ድንበሩን የማስጠበቅ ኃላፊነቱን እንደሚወጣ የክልሉ መንግስት አስታውቋል። የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከጠናቀረበት ሰዓት ድረስ በወንጀላው ዙሪያ ያለው ምላሽ የለም።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 ይህ በሻዕቢያ ትእዛዝ የሚፈጸም ነው በማለት የከሰሱ እጌታቸው። ለዚህም ዋና ተጠያቂዎች ጀኔራል ፍስሃ ማንጁስ እና ዮሐንስ መዲድ መዲድ ናቸው ያለ ሲሆን ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋረን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለውም ጌታቸው ገልጸዋል። ጌታቸው የትግራይ ጸጥታ ኃይልና የትግራይ ህዝባዊ ኃይል ከፌዴራል መንግስት ጋር የሚጋጩበት አጀንዳ እንደሌለም አስረድተዋል። በኦሮሚያ ክልል አርሲ ዞን በተጨማሪ ዘጠኝ ኦርቶዶክሳውያን መውታቸው የታወቀ ሲሆን በአርሶን በባጃጅ ወረዳ በሰጎሬ በወሸባ በተሬና አሜና ና አንጎጌ ዳች አካባቢ ከጥቅምት 22 እስከ ጥቅምት 24 2018 ዓ ም በነበረው ጭፍጨፋ ታፍኖ ከተወሰዱ 16 ኦርቶዶክሳውያን መካከል ዛሬ ዘጠኙን ገድለው ጥለዋቸው ተገኝተዋል። ቀሪዎቹ ስድስቱ እስካሁንም በገዳዮቹ እጅ ላይ ይገኛሉ የተባለ ሲሆን ቀሪዎቹም ስቃት ላይ መሆናቸው ተገልጸዋል። ኤርትራው ፕሬዝዳንት አሳያስ አፈወርቂ ኤርትራ የቀይ ባህርን ወሰን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለምልልስ ተናግረዋል። የቀይ ባህር በር አዋሳኝ አገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩበት ፕሬዚዳንቱ፣ ሆኖም አገራቱ በቅድሜ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ብለዋል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮች መፍቀድ ችግሮችን ጎትቶ እንደሚያመጣ የገለጹ ሲሆን ለቀይ ባህር በር ደህንነት የትኛውንም የውጭ ኃይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በኢትዮጵያ ሶማሊያና ደቡብ ሱዳን የተከሰቱ አለመረጋጋት ቀጠናዎች እና ዓለም አቀፋዊ ገጽታም እንዳላቸው ኢሳያስ ተናግረዋል።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 ግብጽ በቀጠናዊ ስጋቶችን ለመግታት በናይል ወንዝ ተፋሰስና በቀይ ባህር በር ስትራቴጂካዊ ጥቅሞችን ለማስጠበቅ በቀጠናው ወታደራዊና ዲፕሎማሲያዊ እንቅስቃሴዎችን እያጠናከረች መሆኗን አብደላቴ ጠቅሰዋል። አብደላቴ የግብጽ እንቅስቃሴ በቀጠናው ወረራን ለመቀልበስ የቀየሰችውና በአግባቡ የተጠና ፖሊሲ ለውጥ መሆኑን ጠቁመው አንዳንድ አገራት የውጭ ስጋቶችና ጠላቶች በመፍጠር እና ግጭቶችን በማባባስ አካሄድ ውስጥ ችግሮቻቸውን ወደ ቀጠና እያጋቡ ነው በማለትም አብደላት ይከሰዋል። የሶማሊያው መከላከያ ሚኒስትር ምስጢራዊ በረራ በሶማሊያ ግዛት ወደ ሱዳን መደረጉን አረጋገጡም። የሶማሊያው መከላከያ ሚኒስትር አህመድ ሞአሊም ፈቂ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ የማንነቱ ያልታወቀ አውሮፕላን ትላንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰማው በሱዳን የእርስ በርስ ጦርነት የአፍሪካዊ ቀንድ አካባቢ ሀገራት ጣልቃ ገብቷል የሚለውን ጥርጣሬ መወራት በጀመረበት ወቅት ሲሆን፣ የሱዳን ወታደራዊ መንግስት ለፈጥኖ ደራሹ ኃይል ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፈቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካሚሳዳ ድረገጽ ዘግቧል። ለሶማሊያ ሕዝብ ከባሶሳ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖሪያቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስትር፣ ሆኖም ግን ምን እንደሚጭኑና ተልኳቸው ምን እንደሆነ እንደማያውቁ መናገራቸውም ተጠቅሷል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስተር አብዱል አብዱሳይድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤሚሬትስ እቃ ጫኝ አውራጅ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ መክሰሳቸው የተገለጸ ሲሆን፣ ሱዳን ወታደራዊ መንግስት አረብ ኤሚሬትስን የፈጥኖ ደራሽ ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤሚሬትስ መንግስት በበኩሉ ክሱን ያጣጥላል።